በእሳት ሲያጋይ ማን ነው የሚያጋየው? አማራ ሙስሊምን በእሳት ያጋያል እያለ ስማ በለ በደንብ አማራን ተውና

ተጻፈ ዘንባ ሆኒ የሚያሳዝነው ግን እንደምታየው በዚህ አምስት አመት ውስጥ የታረደው የወሎ ዘጠና ፐርሰንት ሙስሊም አማራ እናዝናለን። ይሄን ነው የአረብ ሀገር እህቶቻችን ያውም ዘጠና አምስት ፐርሰንት በስደት ያሉ የአረብ ሀገር እህቶቻችን እነ ፍየሌ ና የሚያለግጡባቸው ተመልከቱ። በጣም እናዝናለን። ተመልከቱ፣ ተመልከቱ። ጥላቸው ማንኛውም እውነት እስቲ በሀገር ነው አንተ ለአማራ የታገለ ሰው የተሰደበ ምንም እናቴ የሚሳደብ ሰው ነቅሶ ጊፍት እንደዛ የሚንበሸበሽበት በየትኛው ሀገር ነው? እኛ ኮ ቶ አልተኩስ እኔ አልተኩስ፣ እኔ ጌም አልጫወትም። እኔ ወሎ ድረስ እጃለሁ እኮ እኔን እናቴን እያንቋሸሸ እየሰደበ የኛው አማራው ግን ለጆከር ፊቱን ላላሳየው አማራ ላልሆነው እውነት አማራ ጽር ልሆነው እኔ ኮ ሞጣን ድሮ እንተዋወቃለን ኮ የኔ ማኛ የድሮ ነን እኮ እኛ እኛ ኮ ወያኔ ታግለን እኮ ያጠፋን ሰዎች ይኮንን። እኛ ኮ ድሮ ነው የምንታገለው ኮ ዛሬ አይደለንም እኮ። ወይ ቤታችን ፈርሶ እኮ አይደለም ልንታገል የመጣን አማራነት ብለን እኮ ነው የመጣን እኮ። የአማራ ህዝብ ችግር ገብቶን እኮ ነው የመጣን እዚህ። የፊት እና እኔ ሆነ አማራዎች ምነግራችሁ እንደዚህ አይነት ሰው ማትረዱና እናንተ ናቸሁ ያጠገባችሁት ዋናው አትጋቢ። ስለዚህ ነው የሚያሽካከሉ ነው። ዛሬ ዛሬ እንደዚህ ሁሉ ሰው ሁሉ የተነሳ እስከ ዛሬው የሰዎች እናት እየተሰደቡ የብዙ ሰው እናት ተሰድቧል። የሰው ሁሉ ግፍ ነው ዛሬ እዚህ ጋር የደረሰው። ነገ ደግሞ ሌላ ነገር ታያላችሁ ጆከር

ያሉ ምናምን ነው የሚልህ፣ አይደል እና ያምጣል የኔ ነው። አይ ከስራው የረሳችሁትን ላስታውሳችሁ። ሙሙ እየያዘ ለፖኖ ኢንዱስትሪ አሁ እሱ እኮ ከፍተኛ ክፍያ ነው የሆኔ ታቃላለን ይልካሉ አሉ። ሙሙ እኔ እኮ ያመሸ አይቻለሁ ሰው ልኮልኝ፣ ትልቁ ዌብሳይት ላይ ታምር እኮ ነው የምታየው ቀጤ በስነ ስርዓት ሞሙ ለፖኖ ኢንዱስትሪ ይሸጣል። እሱ ጋር አብረው የሚሰራው ካናዳ ነው ያለው። ባለፈው ካናዳ ናት እሷ። ራፕተር ይባላል። አብረው ነው የሚሰሩት። ካናዳ ያለ ልጅ አለ ራፕተር ይባላል። አያችሁ፣ አብረው ሴትን ደም የሚያስለቅሱ አው ፔጁ ዳርክ ሩም ይባላል። የህጻናት ሙሙ የህጻናት፣ በጣም የህጻናት ሴት ልጆች ብሎ የወንዶችም እቃ በዛ በኩል ይሰራሻል እዛ የአረብ ሀገር ሴቶችን ሙሙ እንዳለ እየሸጡ ነው። በጣም ብዙ ገንዘብ ያገኛሉ። ሴት ያቀርባል። ሴት በማቅረብ የታወቀ ነው። ዳልቻ መስክሯል። ሴቶች አምጥቶልኛል ብሎ። አጋች ነው ያግታል። ከየመን ወደ ሳውዲ አረቢያ የሚገቡትን ዋ የቤት አማራ ወንድ ልጆችን እያዙ እያፈኑ ገንዘብ የሚቀበሉት እነሱ ናቸው። አፍነው አግተው፣ እንደውም የሙባረክ ጉበቴን አሁን ባለፈው ሳውዲ አረቢያ ባለው ዱባይ ያመጡት እነሱ ናቸው። ጆይን አርጓቸው እሱም አብሮ ሲያፍን ነበር። እኛ በኢሜይል ስናስጨንቃቸው ነው ያሸሹት። ታዛ የሚፈራ ስለዚህ ነው ታውቂያለሽ። በጣም ነው የሚፈራ። ሀቢባ ሚስጥር አላቸው። ሀቢባ እዚያ ግሩፕ ውስጥ አለችበት። አየህ በጣም ነው የሚፈራ። በጣም እና ቴምር የምትባለዋን ባይዞ ይፈራል። ዜ ሳምቲንግ የምታውቀው ነገር አለ ቀጤ በእንትን ተየ ብላክሜል ተደራርገዋል። በጣም በጥቅም የተቆራኘ ነው ጉዳይ። ስለዚህ የሆነ ትሄድ እና የሆነ ቦታ ላይ ጋፕ ታደርጓለች፣ በቃ አልቀጥልም ትላለች ራሷ ቴምርም። ምክንያቱም በጣም የኢኮኖሚ ጉዳይ መኒ ላውንደሪ ይሰራሉ እና ሂዩማን ትራፊኪንግ እና መኒ ላውንደሪ ያደርጋሉ። እዚህ ውስጥ ደግሞ እየሄለን ወርቅዬን ገንዘብ የወሰደው ጆከር ታውቃላቸዋል አይተዋል አይደለም። በድርሃም ነው የተመነዘረው። እሷን እንኳን ይለባት በአናቶ እሷን ይብላት። ወስደዋል ነው ምን ለለች? ፈርተዋለች። የእሷን ቆርጥ ነው ይብላል ወይ የሆነ ነገር ይዞባት አለ። ጣን ሸጣ ነው ይብላው። የእሷን ይብላው። አይመለከተኝም ይብላው። ቴክኖሎጂ አይዋሽም። ተከትለ ስትሄድ ገንዘቡ የወጣው አረብ ኢሜሬት ነው፣ ካናዳ አይደለም። አረብ ኢሜሬት ካናዳ አይደለም። ስለዚህ ያ የካናዳው ልጅ የሆኒ ካናዳ ምንም እርግጥ እኔ የለበትም ማለት ባልችልም፣ ግን ገንዘቡ የወጣው አረብ ኢሜሬት ነውለበት እኔ በእርግጠኝነት መቶ ሺህ ጊዜ አስገቡለበት ሙሉ የመን ልጅ ሌባ አይለምንም። ገብቶሻል፣ ይደበቃል እሱ እየመጣ ሲያፋታት እሷ እየጠፋች እየመጣ ሲያፋታት ሰው እያለኝ እኮ ነው የፈለጋች ቦታ ውሰድ የፈለገ ቦታ ሰው ይብሏል አዎ የፈለግከው ቦታ ውሰድ ከእሷ ቀርግ ከሰደበ በኋላ እንደገና ተለማምጦ ታርቀውና ና ጠፋ አዎ ፍየሌማ ታርካ ጠፋች በዛ ዩሴፋች ይሄ ፍየላ ምንም አታመጣም አልኩ የእኔ ወሸላ ነው በደንብ ጠባው ሰባ ሌላ እናት ከመሳደብ ምን ሌላ እኮ ስድብ እኮ የታወቀ ነው። እናት ከመሳደብ ሌላ ምን ምን አለው? ሌላ አቅም አለው የለውም። ወንድማውን በቪዲዮ ሶሻል ሚዲያ ለብቻ እኮ የሱ ስራ። እነዚህ ሰዎች ስራ የሚሰራው ምድር መሬት ላይ ነው። ጌሙን እኮ እኛ ተው ነው አይደለ? እስቲ ምን ይመጣል? እኛ በጌም ነው። ሽምግልና ብሎ ይልካል

ሎጋ ነበር ልሰካለት ነበር። የትያህል አንተን ጥላቻ እንዳለ የትያህል አንተን ሲያጠመድ ሲፈልግ እንደነበረ የትኛው አማራ ነው አንተን ለማጥመድ በዛ ደረጃ የሚሄደው? ይሄ አማራዎችን ነው። ስንት ነገር ሲለው ነበረ ሰለሞን የኔ ተወታታይ የለውም። የኔ እኔ ችግር የለም። ሰለሞን መዐት ነገር ብየው ሰለሞን ተከታትሎ እንኳ ላጥቃላል። ቢገርማቸ አማራ ነው፣ ለካ አማራ የአንዳንዱ አማራን ሊያጠቃ የሚመጣ ይሄ ሸለመጥማጥ ህዋሀት ነው። ህዋሀት ልጆች ተልከዋል አማራ ላይ፣ እውነቱን ነው ምነግር ተልከዋል። የህዋሀት ልጆች አማራን ያሽመደመዱትን ቂም በቀል መወጣት ይፈልጋሉ። መኩፋት ሆን

ማሰላአንሁ ዘገየ ገብረ ጻድቅ የተባለ ጆከር የሚል በሚል የሚያጨረብር አንድ ቀን ምሽት ሳላውቀው አብረን ያመሸሰው እኔን አሳልፈው ለመጣል ብዙ ነገር አድርጓል። እኔም ወንድ ከሆነ አሁን ፎቶ የዘግዝቆ ይሳደብ። ወንድ ከሆነ አሁን ፎቶን ዘግዝቆ ገብቶ ይሳደብ። የማያደርግበትን መንገድ ስለማነግራል። አረጋት ነው ይህ ነገር፣ ማየት አለብን። ከባድ ነገር ተይዟል። እስቲ ፎቶዬን ዘግዝቆ አሁን ይሳደብ። አረገው አያደርገው ያርገው እስኪያው እንየው ሆቴል ዘቅዝቆ አሁን በዚህ ሰዓት ገብቶ ይናገር ያርግ። እስኪያው ያርግ አደርገው። ቅዘና ገና አይደለም። አንተን ገና አልፋታ። የሚፈራ ይመስሎ ነው። ኩካ ትላለህ፣ መቀመጫ ትላለህ። ዘጠና ዘጠኝ ቺክ እፈልጋለሁ። አማራ አልቋል። ወንድ ልጁ ተገሎብን። እኔ እና የሆኔ ወንድ ወንድ ልጅ ከቆንጆ ሴቶች ማለት ነው የሚወደኝ መለጥለጥና ማስወለድ አለብን። አንድ መቀመጫ እንዴት ታመጣለች? በምን አርባ አራት መቀመጫ ታመጣለች? ዜና ብዙ ሴቶች ለጥርጠን ሚስቶቻችን አስፈቅደን እናመጣለን። እስቲ ምን አባቱ እንደሚያመጣ የፍየል ጠባቂ አቡን አቡ አቡ ቄሮን ንገረ ኦርቶ ሙስ የሚባል ልጅ ከአንተ ሚስት መውለድ ፈልጋለ። ኦርቶዶክስ እና ሙስ የሚባል ኦርቶ ሙስ ይባላል። ወንዱ ልጅ አምጣት። እኔ ወሸላ መሰልኩ። እኔ ግን እንዲህ አይነቱ በረንዳ ዳሪ አይደለውም።

ደግሞ ያቺን ባለ ትልቅ መቀመጫ አንድ እግሯን አቡ አንድ እግሯንእየኔ ይዝልናል እየ ፀጉሯን ደግሞ ድር ፀጉሯን ደግሞ ከድር ትይዛለ ደግሞ ሙጠራጂ ደግሞ ሌላ አንድ ሰው እናመጣለች። ልንለጠልጥ እንችላለን። ምንም እኛ የምናፍርበት ነገር የለም። ግን እኛ እንደዚህ አይነት ሰዎች አይደለንም። የሆንም ባለትዳር ነው፣ እኔም ባለትዳር ነው። ታውቃላችሁ የሄዳችሁበት ርቀት ግን በጣም አዝናለው። ሰክሮ ወድቆ አላለ መድኃኒት እየጨመርክ ነበር ግን አልወደኩም። ይልቀቀው ከወደኩ ተጠያቂው ውስ ማለት ነው። ተደብቆ መጥቶ በዳኘ በኩል ታኮ መጥቶ ልተዋወቀው ብሎ አየህ፣ ሊገለኝ አስበው ነበር አልተሳካለት። ወደ ሽንት ቤት እኮ አልወጣው፣ ምንም አላውቅም። የዋነኝ ጋይስ፣ ጋይስ አድርሽው ቪአይፒ። እኔ ልምከርበት፣ ቆይ፣ ቆይ፣ ቆይ፣ ቦታ መመከር አለብን። እኔ አንድ ጠዋት አጠገቤ ያላስጠጋ አንድ ሰው ነው፣ አላምነው። አንድ ሰው የራሱ የሆነ ሰው ነው። ዳኛን ምን የፖለቲካ ሰው ነው ከሆነ ሰው የኔ ጓደኞች እናውን ሶል ብለው የፈለገ ነገር ይምጣ። ሶሎ ወንድሜ ነው፣ መኩፋን ነው ወንድሜ ነው። የራሴ የምላቸው ሰዎች እነ ፍራውሊት ቻ ምና ጓደኞቼ ናቸው። ከእነሱ ጋር እበላለሁ፣ ጠጣለሁ፣ ብዙ ነገር አደርጋለሁ። እነዚህ ማላውቀው ግን አዲስ የመጣ በአናቱ ይተከላል። አልሰማም። እውነት ነው። አክመን አደራ ያኘቆ ጋይ ቆም ብሎ አይደለም የጠራው ስሙንም አልነገረኝም። እንደውም አለመሰለ ዳኝባይስ ዳኝ በጣም የዋ ስሎሽን ስለሆነ ያለው ሰው ቢአይፒ ሰው ቴድን ማንኛውም ሰው ስልእስካቦኛው ስልካችሁን አጥፉ የሚል መመሪያ ሰጥቷል። ዳኝ ከዚያ በተመስጦ ለእኛ ያንጎራጉር ነበር። እኔ ደግሞ ታውቃለህ፣ ሽለላ ምናምን እወዳለሁ። ይሄ ብዬ ላየክ ሳይታወቅ ቪዲዮ ለመቅረጽ ይታጣራል አደ፣ ምን ያደርጋል ብሎ ነው። አየህ፣ ግን እኔ ምንም አላደርግም። ዳንስ ልደንስ ይችላል። እኔ እኮ እስክስታ በጣም በደንብ ነው የምችለው። አንደንስ እስክስታ ተጫውተናል። ሊያመጣው ይችላል፣ ችግር የለውም። እኔ እስክስታ መጣለሁ። ምን ታውቃለህ? ይኸው። ለምን ታድያ አውሮፓ የሄድክ ጊዜ ሴቶች ጋሄደ ለምን አልተባለ ለምን አላላችሁ? እንትን ቆይ እሱም ብቻ አይደለም። ልክ ዱባይ ገንባ ጊዜ እኮ ፍራውሊቲቻን ሴት እያሉ ሲሰድቡት ነበረ። ሙላ ፍራውሊቲቻን ፖለቲካ የለበት ምን የለበት ሴት ሲያባርር ነበር ምን ሲል ነበር ብለው ስም ሲያጠፉ፣ እየ ዱባይ ከገባ ምድረ እከካም ወንድ አለ ብተኛ የፍየል ጠባቂ ስም ሲያጠፋ ነው የሚለው። እስቲ ምን አባት አመጣለህ? ፍየላም ትጠባለህ እያልኩ ነው የኔ የስ ፈቅዶላል የሆነ ወሸላይን ጥባ እያለ ትጠባለህ ና ከተማ ይነብር ከተማ ፕሮፌሰር ከተማው አመሰግናለሁ። እንዴት ናችሁ? እንዴት አመሻችሁ ብያለሁ። እኔ ነገር መደጋገም እንዳይሆን እንደ አጠር አድርጌ አንድ ነገር ልናገር። ነገሩ የተላለሰና የተቀባባ ነው። የሄዱበት ረዥም ርቀት እጅግ በጣም ከባድ ነው። እንደ ቀላል ነገር የሚታይ ነገር አይደለም። ይሄ በበስልና በሰለጠነ መንገድ መታየት ያለበት ነው። ከጀርባህ በራስ ሰውን የሚያስጠቃው የራስ ሰው ነው። ይህን እንዲጣቅል የሚፈልገው ማንም ሰው አንተ እድሜ ዘመንህን የምትታገለው ለአማራ ህዝብ፣ ወደርክም ጠላ በቀብተዋል ለማንም አይደለም። እዚህ ጋር ለገንዘብ ወይም ማንም ከፍሎህ አይደለም፣ ማንም ቀጥሮህ አይደለም። እየሰራ ያለው ለአማራ ለወገንህ፣ ለሚገደለው፣ ለሚበደለው፣ ለሚፈናቀለው፣ ለሚራበው ነው እየታቀልክ ያለው እና በገዛ ሰዎች በገዛ ዘመዶች የገዛ ሰው ሊያስበላህ የነበረ ሰው ነው። አሁን አንተ ቁመህ እንደርግ እንዳትቆጥረው እንደሞ ቆጠረው መጀመሪያ ይህንን ነው አንተ እንደሞቀቁታል በወጣህበት ከልጆችና ከባለቤት ከሞቀ ቤት ወጥ ሜዳ ላይ እንደቀረህ ነው የምትቆጥረው። የምፈልገው አንድ ይሄን ያዝልኝ። ሁለተኛ ነገር እኔ ዝህ አሁን ስለ አቡፋ ነም ስለ ጆከር ማብራት አልፈልግም። ዮኒ እውነት ለመናገር እኔ በጣም ቢግ ሪስፔክት በጣም ነው ማመሰግነው በዝን ሰዓት ላይ መጠህ በዚህ በጭንቅ ሰዓት ላይ ነገሮች ሁሉ አንተ ከመጣህ በኋላ መስመር የያዙበት እና የተረጋጉበትን ሁኔታ እያየው ነው ዞር ዞር እያልኩኝ ምክንያቱም አንተ ወደዚህ ቤት ከመጣህ በኋላ ከዛ ቤታቸውን ዘግተው ወጥተዋል። በየቦታውም ጫጫታውም ድንኳን ውጠራውም ረገብ ብሏል። ስለዚህ እንደዚህ አይነት ነገር ላይ በአንድነት መቆማቸውን እጅግ በጣም ደስ ብሎኛል። ይሁኒ ስለመጣከል ባርክ፣ አመሰግናለሁ። በዚህ ሰዓት ላይ እንደዚህ በተቸገረበት ሰዓት ላይ ሰው በጎኑ በሚያስፈልግበት ሰዓት ላይ ልዩነት ሊኖሩ ይችላል። በዚህ በጭንቅ ሰዓት ላይ ግን መጥተህ ከጎኑ ስለቆምክ ምንጊዜም አንረሳ። ይሄ እውነታ ነው። ይሄ የማይካድ እውነታ ነገር ነው። ይሄ ማንም በለው ማንም እዚህ መቶ ገንዘብ ለመሰብሰብ እርድ ተቸግር ያለው እርዳኝ ለማለት የሚመጣ ነው። ትናንትና ሪፖርት ሲያስደረጉ ነበር ምናምን። አሁን ሪፖርቱም የቆመበት ምክንያት እስኪ ጆከር የሞጣ ሚዲያ ያዘጋ እኔም እጃ ዘጋለሁ በምትልበት ሰዓት ላይ ምን ለሌሎቹ ምን እንደሚሰማ ታውቃለህ። ካሁን በኋላ እንደዚህ አይነት ሀሳብ ራሱ አይነሳም። ይህን የነሱን ሀሳብ፣ የነሱ ሴራ እዚህ ጋር ከሽፏል። አስራ ሁለት ቁጥር አስራ ሁለት ቁጥር ተመቶበታል። ነገሩ እዚህ ጋር ከስሟል። ከአሁን በኋላ ስራ አይሰድም። ነገር ግን ከአሁን በኋላ ያለው ነገር ስ እንዴት ነው ሊኬድ የሚችለው? የሀሳብ ልዩነት ይኖሩ ይችላል። የሀሳብ ልዩነት ከሌለ ደግሞ ሰው መኖር አይችልም። በመነጋገር መፍታት ነው፣ በውይይት መፍታት ነው። ስለዚህ ከዚህ ከጀርባህ ተከታትሎ እስከሚመጣ ድረስ ቅድም አንድ ነገር ተናግራችኋል። እኔ ከዚህም በፊት እኮ ብያለሁኝ ስለ ጆከር እኮ ተናግሬያለሁ። ከዚህ በፊት ምንድን ነው እንዴት ነው የሚለውን እኮ እኔ ተናግሬያለሁ። ብዙም ትኩረት ሰጥቶኝ ሰው ሊሰማኝ አልቻለም። አንደኛ ሁኔታውን፣ አካሄዱን አጥንቸዋለሁ። ሳውዲ በታገተው ልጅ ጋር እኔ የዛን ጊዜ ነው አቡፋኖንም ያወቅኩት የዛን ጊዜ ነው ጆከርንም ያወቅኩት ለዛን ጊዜ ነው። በዛን ሰዓት ላይ ያቺ የሳውዲ ልጁ ከታገተ በኋላ ትንሽ ወሬዋን ካናፈሱ በኋላ

በሳውዲ ህግ በሙስና የምትወጣበት ነገር የለም። ደርሶ መልስ አይደለም ውሃ ሊቀዳ አይደለም ለግላ ይሄዳው። ስለዚህ ይሄ ውሸት ነው፣ ሰውን የሚሸውድበት ምክንያት ነው፣ ገንዘብ ለመሰብሰብ የሚያጭበረብሩበት መንገድ ነው። ይሄ ህዝቡ ማወቅ አለበት። ስንት የተራበ ተፈናቃይ አለ እዚህ የሚጥር ላይ ክርስቶስ ምስክር ምሳቸውን በልተው እራታቸውን የማይደግሙበት ሀገር ላይ ነው ያለ ነው ገብቷችኋል። ሰው አመት እስከ አመት አንድ ልብስ ለብሶ የሚኖርበት ሀገር ላይ ነው የምንኖረው እኛ ኢትዮጵያ የምንኖረው። እውነታው ይሄ ነው። እነሱ ግን በሰለጠነ ዓለም ላይ ተቀምጠው ሳውዲ አረቢያ ላይ ተቀምጠው ሴቶችን እያገቱ እያስለቀሱ በድሃ ደም የሚጫወቱ እውነት አሁን ለፋኖ ጮኻለሁ የሚለው አንድ ነገር ምናባቱ ገዝቷል። ለፋኖ የትኛውን ነው የረዳው? ለፋኖ የትኛውን የሚሊተሪ ትጥቅ ነው የረዳው? የትኛውን ሬሽን ነው ለፋኖ የሰጠው? በፋኖ ሲም ሊነግድ የሚመጣቅ በጭባጫቅ ዘና ዝም ብሎ ነው ገንዘብ መሰብሰቢያ ነው አለች እቺ። በየቦታው ፖለቲካው የማይገባቸው ፖለቲካ፣ በነገራችን ላይ ሳይንስ ነው። ሳይንስ ነው። ፊዚክስ ነው። ቀላል ነገር እንዳይመስላቸው። ፖለቲካ ፊዚክስ ነው። የሚገባው ሰው ብቻ ነው የሚገባው፣ ካልሆነ አይገባ። የሚገባው ሰው ብቻ ነው የሚገባው ፖለቲካ፣ ካልሆነ አይገባ። ፊዚክስ ነው፣ ቀመር ነው፣ ማቴማቲክስ ነው። ሲገባ ነው። ፖለቲካው የማይገባት ሰው አንድ ነገር ስህተት ሲናገር ለምን ተፈልጎ ነው ብሎ መመርመር እና መፈተሽ የማይችል ሰው ተከትሎ ው ሲያደርግ የኖረውን አይተናል። አሁንም የመጡበት መንገድ እጅግ አስቸጋሪ ነው። በጣም ከባድ ጊዜ ነበር ያለፈው። አካውንቱ ሶስት መቶ ሺ ና አራት መቶ ሺ ሲደርስ ተባብረ ማዘጋት አሉ። የበታችነት ስሜት የሚሰማቸው አሉ። ሰውን በሀሳብ መሞገት የማይችሉ የኮሰመነ ሀሳብ፣ የቀጨጨ ሀሳብ ያላቸው ሰዎች አሉ። ሳብጅጋ ሞጣ አደራ። እዛ ገብተው እዛ ገብተው ማለት ነው

እናት ልጆች አትንካ መብት ነው ይመስል እንደፈለግ ይሁኔ። ምን ስድብስ ምን አመጣው? ወጣቶች ስለሆነ ነው እ ፈለጉት ይኸውልህ በሶሻል ሚዲያ ላይ ያለ መብሰል ጉዳይ ነው። አሁን ሁበስምታ መተምረት ይኸውልህ፣ የሀሳብ ልዩነት መከበር አለበት። የሆኔ አሁን ክልሰዋል ማክበር ነው ያለብን፣ የእኛ ሀሳብን ደግሞ መግለጽ ነው። አይ ዮኒ፣ አንተ ያልከው ትክክል ለባንተ በኩል፣ በእኛ ደግሞ ይሄ ነው ብሎ ማሳየት እንጂ መቃኒ ያለው ሀሳብ ዋጋ ያለው ማለት የለብን የሀሳብ ልዩነት ሲኖር ነው የምናሸንፈው። ቅድም ከተማው ወንድማችን እንዳሉ ከዚህ በኋላ እኛ እውነተኛ አማራዎች እንደሆነ ያሉ በስነ ስርዓት ለረጅም ጊዜ በሚዲያ ላይ የተቀመጡ ሰዎች ሌሎቻችሁ ኑ ኑና፣ ሌባና ይሄንን ደንባራ ሁለተኛ ክፍል እኔ የምነግራቸው ይሆን እነዚህ አቡ እና ይሄ ብዙ ሚስጥር ይልኩልኛል ዘገዬ ትግሬው ምናምን አንድ ነገር ልንገራቸው የልቅ ያቋረጡትን ትምህርት ቤት እስከ ስድስት ለመማር ይሞክሩ። እኔ እውነቱ ነው፣ መሀይም ናቸው። መሀይም ደግሞ ወደ ፖለቲካ ይምጣ። ያለሆነ ያደለው ጓድ ለእኔን ነው፣ እውነቱን ልንገራቸው። ስለዚህ እኔ በችግሯ ጊዜ የመጣችን አማራ የተከበረ አማራ ወንድማችን ተነጋግረን ኦኬ፣ ችግር አለባት ኦኬ፣ ለምን አትቸዋትም ተብሎ ራሱ እያየ ያመጣትን ሴት እንደገና እሷም አላረገችው በውስጥ መስመር እኮ ምን እንደሚል እ ሌላ እኔ ላለመናገር ነው እንጂ አንዷን ጠርቶ እኮ ሞጣን እንደምትገናኝ ያውቃለሁ ሽልማቱን እንደሰጠሽ ያውቃለሁ ዱባይ ድሮ ሲመጣ እና አንቺን የእኛ ሰው ሀገር ሰው ስለሆንሽ ብሎ አስፈራራ። ከዚያ ምንድና ያለችው በዚህ ደረጃ ርቀት የርቅ አንተ አማራ አይደለም ነው ያለችው፣ ብትሆን የጻፈችን ይልካልኛል አማራ ብትሆን ወጠህ አብረህ አንሽተህ ሰው አስተዋውቅ፣ አንተን ሳይሆን መሆኑን ሳያውቅ በጩቤ ወገዋለሁ ያልከው ብቻ ለእኔ እኔ አማራ ነኝ፣ ቤተ አማራ በሆንም እኔ ሞጣ ነው፣ እኔ ሙስሊም ነኝ። የጮኸልኝ ሞጣ፣ ያለቀሰልኝ ሞጣ፣ ዛሬ እኮ ነው የምትለው። ትናንትና ማታ ገብቶ በእኛ ቀን ሳለቅ ሳይቼዋለሁ ብላ መለሰችለን። በአናት ተዘቅዘቅ ነው ያለችው። እንዲያውም ጠቅላላ አንተን አልለቅህም ነው ያለችው፣ በጽሁፍ ጽፋለታለች። እንዲህ አይነት ሌቦች አሉ፣ እንደነ ፍየል ያሉ። ይህ አሁን እውነተኛ አማራ ቢሆን ጎበዝ መደበቅ ነበረበት። ለምንድን ነው አማራን ሁልጊዜ እሱ አማራን የሚያጠቃው የአማራን ልጆች ለማዋረድ የሚሄደው ለምንድን ነው? ይህን አዋርዶ አያውቅም። ልንገርህ፣ እሱ ነው በላይ በቀለ ወያን፣ እሱ ነው ያመጣው። ያለ አዲስ ነው ያመጣው። እሱ ነው በአማራ ያመጣ ያላመጣው ሰው የለ። እሱ ነው ተሸክሞ የሚያመጣቸው፣ ግን መልኩን አያዩትም እሱ ግን ኤውል አምልጬ እቀራለሁ ብሎ ነበር። ኤውል ዳኛው አለ፣ ትልቅ ክለብ አለው። አሁን እዚያ ክለብ ውስጥ እንደሚመላለስ አውቃለሁ። ጫት የሚቅምበት፣ ሺሻ የሚነፋበትን ቤትን የበጀ ነው ሰማኝኔ። በጄ ነው በጄ ነው። ዱባየኛ ነው። ጠቅላላ ግዛታችን ነው። የት አባቱ እንደሚሄድ አየዋለሁ። እንገር፣ የት አባቱ እንደሚሄድ አየዋለሁ። አየዋለሁ። ለምን ያ ወንድማችን